ሚያዚያ 27 በኢትዮጵያ የአርበኞች ቀን ሆኖ በየአመቱ ይከበራል። ሚያዚያ 27 ቀን ሁለት ታሪካዊ ድርጊቶች የሚታወሱበት ዕለት ነው። የመጀመሪያው ሚያዚያ 27 ቀን 1928 ዓ ም ለሀገራችን ቀኑ የጨለመበትና ወረራ የተፈጸመበት ቀን ሲሆን፣ ሌላኛው ሚያዚያ 27 ቀን 1933 ዓ ም ኢትዮጵያ ከአምስት ዓመታት የአርበኞች ተጋድሎ በኋላ ከማይጨው ሽንፈት አንሰራርታ ከወደቀችበት በመነሳት የማሸነፍ የኃይል ሚዛኑ ወደ ኢትዮጵያ አርበኞች እየመጣበት ቀን ሆኖ ታሪክ ሲዘክረ ይኖራል። በጣሊያን የወረራ ዘመን ኢትዮጵያ ሰንደቅ ዓላማዋ ከታጠፈ፣ ሉዓላዊነቷ ከተደፈረ አምስት ዓመታት በኋላ ነፃነቷን አስመለሰች። ሚያዚያ 27 1933 ዓ.ም ተመረጠ። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ በአርበኞች ብርታትና መስዋዕትነት የጣሊያንን ባንዲራ ወርደው የኢትዮጵያን ሰንደቅ ዓላማ በታላቁ ቤተ መንግስት ሰቀሉ። ጣሊያን ከአድዋ ሽንፈት ከአርባ ዓመታት በኋላ በዘመናዊ የጦር መሳሪያና በወታደራዊ ኃይል ይበልጥ ተደራጅቶ ኢትዮጵያን ከሶስት አቅጣጫ ወረረ። ከአድዋው ዘመቻ ያልተሻለ የጦር ትጥቅ የነበራት ኢትዮጵያም የጣሊያንን ጦር ለስምንት ወራት በጽናት ተዋጋች። የጊዜዎቹ ኃያላን እንግሊዝና ፈረንሳይ የጦር መሳሪያ በግዢ እንዳታገኝ ለጣሊያን ተደርበው ስላሴሩባት ኢትዮጵያ ብቻዋን ጦርነቱን በመጋፈጧ ድል ማግኘት አልቻለችም። የየግንባሮቹ የኢትዮጵያ የጦር አዛዦች ብዙዎቹ ሞተው፣ ሰራዊቱ በአውሮፕላን ቦምብ ተደብድቦ ያለቀው አልቆ የቀረው ቀርቶ ጣሊያን ጊዜያዊ ድል አግኝታ ዋና ዋና ከተሞችን ብትቆጣጠርም ኢትዮጵያውያን ጀግኖች በየገጠሩ ክፍል እምቢ ለነጻነቴ፣ እምቢ ለሀገሬ ብለው የሽምቅ ውጊያ ጀመሩ። ንጉሰ ነገስቱም ስደት ሄደው በጊዜው ለነበረው የመንግስታቱ ማህበር አሊያም ሊግ ኦፍ ኔሽንስ አቤቱታ አቀረቡ። የሚሰማቸው ግን አላገኙም። አርበኞች ግን ከቀን ወደ ቀን ድል እየተቀናጁ የጣሊያን ወታደሮችን መፈናፈኛ መግቢያ መውጫ ሳጧቸው። ከጣሊያን ወታደሮች ይማርኳቸው በነበሩ መሳሪያዎች ራሳቸውን እያደራጁ አብዛኛውን የገጠር ክፍል ተቆጣጠሩ። የሁለተኛው የዓለም ጦርነት ወቅት ጣሊያን የናዚ ጀርመን አጋር ሆነች። ያን ጊዜ እንግሊዞች የጣሊያን ጠላት ሆነው ኢትዮጵያን መደገፍ ጀመሩ። ስለዚህም ወታደራዊ ድጋፍ ሰጥተው ቀዳማዊ ኃይለ ስላሴ ወደ ኢትዮጵያ እንዲገቡ ረዷቸው። በጄኔራል ካንግሂም የሚመራው የእንግሊዝ ጦር ከኬንያ ተነስቶ ከደቡብ አቅጣጫ ወደ መሃል ኢትዮጵያ ገሰገሰ። በጄኔራል ፕላት የሚመራው ጦር ከሱዳን ተነስቶ ወደ አስመራ፣ ከዚያም ከሰሜን አቅጣጫ ወደ መሃል ኢትዮጵያ ተንቀሳቀሰ። በቀዳማዊ ኃይለ ስላሴ የሚመራውና የአርበኞችና የእንግሊዝ አማካሪዎች የሚገኙበት ጌዲዮን ተብሎ የተሰየመው ጦር ከሱዳን ተነስቶ በኦሜድ ላልፎ በጎጃም በኩል ወደ መሀል አገር ገሰገሰ። በመካከለኛ የኢትዮጵያ አርበኞች በጣሊያን ወታደሮች ላይ ጥቃታቸውን አፋፋሙ። ጣሊያኖች ክፉኛ ተሸነፉ። በየቦታው ድል የመሆናቸው ዜና ተነገረ። ዘመቻው ከተጀመረ ሁለት ወራት ሳይሞላ ጣሊያኖች አዲስ አበባን ለቀው ፈረጠጡ። መጋቢት 28 1933 ዓ.ም የጀኔራል ካኒንግሃም ጦር አዲስ አበባን ተቆጣጠረ። እንግሊዞች ኢትዮጵያውያን አርበኞች ወደ አዲስ አበባ እንዲገቡ ስላልፈለጉ ቀዳማዊ ኃይለ ሥላሴ በደብረ ማርቆስ ለአንድ ወር ያህል እንዲቆዩ አደረጓቸው። ይሁንና በአዲስ አበባ በአርበኞች ተጽዕኖና ቅሬታ የተነሳ አርበኞች ወደ አዲስ አበባ እንዲገቡ ፈቀዱ። አጼ ኃይለ ሥላሴም ወደ አዲስ አበባ እንዲጓዙ ፈቀዱ። ንጉሰ ነገስቱም ሚያዚያ 27 በአዲስ አበባ ታላቁ ቤተ መንግስት የኢትዮጵያን ሰንደቅ ዓላማ ሰቀሉ። በአርበኞች ታላቅ ተጋድሎ ኢትዮጵያ በዓለም ፊት በልጆቿ ደምና መስዋዕትነት ነፃነቷን አጸናች። ክብር ለጀግኖች አርበኞቻችን ይሁን።